ጀምርሽ ነው እ ነው ምን ነው ሻፍ፣ አፍቅሬሻለሁ በቃ ብሽም፣ ይሄ ነገር ደብቄ መቆየት አልችልም። እኔ እኮ እንደ ጓደኛ አድርገሽ ነው እስከ ዛሬ ነበር ያሰብኩት። ግን ነገሮች በጣም እየከበሩ ነው፣ ከአቅሜ በላይ ሆኗል እና ደግሞ ጓደኝነቱ ቀርቶ ፍቅር ውስጥ ገብቻለሁ። ምንም ማድረግ አልችልም። ይሄ ነገር ፈልጌው አይደለም አብሽ አብርሽ ጌታን ፈልጊው አይደለም። በቃ ከቀን በቀን ከቀን በቀን ለአንተ ያለኝ ፍቅር እየጨመረ ነው እየመጣ ያለው። ከአንተ ጋር ተላይቼ የሚኖረው ነው ምንም ሕይወት ነው ብዬ ምቀል ልቀበለው አልቻልኩ። ደስተኛ የሆንኩኝ አይደለም። በስራዬ ደስተኛ የሆንኩኝ አይደለም፣ በብዙ ነገር። በቃ አንተን ካጠው በኋላ በስትክክል የሆንኩኝ አይደለም። በጣም አፈቅራለሁ። አብርሽ ፍቅሬን ተቀበለው። የርሸልሽ ፍቅሬን ተቆሻል ይ ታውቆኛል። አሁን ጭንቅላቴ ያለው ነገር ያሰብኩትን ነገር ነው እኮ የነገርኩ ካብሽ። እነሱ ያውቁ ነበር ቀደም ብዬ ነግሬያቸው ነው እንጂ አያውቁም እነሱ። ቅርብ ሰዓት ነው የነገርኩት፤ ምን ላድርግብሽ? ፈልጌው እኮ አይደለም፤ አስቤውም አይደለም፤ በቃ አላውቅም ማለት። በጓደኝነታችን መሀል ውስጥ እንደዚህ ፍቅር ውስጥ እገባለሁ ብዬ አላሰብኩም። ለሰላሳው ነገሮች ካንተ ጋ በማሳልፈው ነገር ወደ ፍቅር እየተገፋፋው ነው ያለውት፣ እና ይህን ነገር ደግሞ ሞር ስለየህ ነው የገባኝ። ሳጣህ ነው የገባኝ። ለዛ ነው አብርሽ፣ ቀና በል ታሻታተለእንዴት ልታስብ ይቻልሽ አብሮሽ ፈልጌው አስቤው ተጨንቄ ጽፌበት ወይም የሆነ ነገር አድርጌ አይደለም። ይሄ ነገር ስሜት እየተሰማኝ ያለው በቃ ባሳለፍናቸው ጊዜዎች እስከ አሁን ከጎኔ ስለነበርክ በቃ ብዙ ነገር ስናሳልፍ ሳላቁ ያፈቀድኩ ያለሁት እንጂ አስቤው አይደለም። ያለበትን ሁኔታ አውቃለው። ግን ደግሞ ደብቄውም የጠቀመኝ ነገር የለም። ስለዚህ ቢያንስ ልንገርህ አብርሽ፣ ማፍቀር ደግሞ ኃጢያት አይደለም። ስለሚያልሽ ከዚህ በኋላ ጠቅም እንደበልሽ የምሪ ጠቅም ያጠቅም እንደበልሽ የምትፈልግ እኔ እናንቺ ደግሞ ፈጽሞ አብረን ልንሆን የማንችል የተለያየ ዓለም ሰዎች ነ እንደዛ እኔ ለአንተ መጥፎ ሰው ነኝ አብርሽ? ቢያንስ ፍቀድልኝና ይህ ህይወት ካጋር ካገኝ አብርሽ፣ ጌታን በደንብ ፍቅር ሰጥሃለሁ። እሺ በለኝ ተቀበለኝ አብርሽ። ለአንተ ጥሩ ነገር ከማሰብ ለአንተ ታዛዥ ሚስትህ ልሁን። ቢያንስ አንተን ደስተኛ ማድረግ ነው የምፈልገው አብርሽ። እንደሚስት ስቅ ብዬ እንኳን አክብር ክብስ ትክክላ ነው ላኑሩክ ሄርሚ በእናት ነው እናንቺ

በድጋሚነት መጨሄር ብ የምሬ ነው። ሲቀጥል ደግሞ እኔ እና አንድ መሆን የማንችል ሰ የኔን ህይወት ታውቂያለሽ የአንዳንዱ ላይ ቤት ታውቂያለሽ ይህን ነገር እያወቅሽ ይሄ ስሜት ሊሰማሽ አይገባም ነበር። ስለዚህ ከአሁኑ ቆርጬ የምነግርሽ ነገር ቢኖር እንዳታስቢ፣ በምንም አይነት መንገድ እንዳታስቢ፣ ይ እንዳታስቢ ጀመሪያ ነገሮች ለማሳያ ነገር ቁጭ እሺ፣ ተረጋጋ። እንዳትነፉኝ። ዲጂታል አፈቀርኩ አለችኝ እኮ ብዙ ነው እንጂ ምን ደጋ ምን አለች? አይሆንም በቃ አይሆንም። መልስ ከሆነ አይሆንም የሚባለው ህይወት ውስጥ አትምጪ ምን አይባልም። በቃ አብራም ተረጋጋና እናውራ። ለአንተ እኮ ነው ጥሩ ነገር በማሰብ እንጂ ሁሉም ነገር በእንትን አይደለም። እያስረዱ አይደል ነገሮችን። ለምን አትረዳችሁም እንዴ? ይሄን ያህል ከሆነም እኮ እንትን ነገር አይደለም እኮ የተደረገ ያለው አብሽ እንደ ምን ነው በዚህ ልክ አብርሽ፣ ነገሮችን ተረዳ እንጂ። ቦታ ያለ መስጠት ነው። አንድ ነገር ሰማኝ፣ ቦታ ያለ መስጠት ነው። የሰው ልጅ እወድሃለሁ ነው ሲባል በዚህ ልክ መናደድ የለበትም። መውደድ የተፈጥሮ ጸጋ ነው። በቃ አልፈልክም፣ አልፈልክም የሚለው መልስ መንገድ ነው። በዚህ ልክ መናደድ ምናምን፣ ህይወት የውስጥ አትንጪ ማለት አይደለም እንዴ አብራም። እኛ አንተ እንድትደሰት እንጂ ሌላ ነገር አስበን ምናምን፣ ስለወደፊት ስላለፈው ህይወት አስበን አይደለም። ተረጋጋ። አይሆንም በቃ ምን ሌላ ነገር እኮ የለም። በግድ እኮ ዛሬ ከአብራችሁ ካልሆናችሁ አይደለም መሰው አይደለም አብርሽ፣ ምላሽ መመለስ ካለበት አይሆንም ከሆነ አይሆንም ነው፣ ይሆናል ከሆነ ይሆናል ነው። በቃ ያለውን ነገር በስነ ስርዓት መግለጽ ነው እንጂ አለበት የሆነ ነገር ሁካታ በመፍጠር አይደለም። አሁን እንደዚህ ተናደው መኪና ልታስነሳ ነው አይደል? ከዛም በኋላ የሚፈጠረውን ነገር ምን ታውቃለህ? እኔ ማከብርህና በጣም ምውድህ ጓደኛዬ ኤድሜላ ለአንተ ላንተ ትልቅ ቦታ አላት። በጣም ነው የምታከብርህ፣ በጣም ነው የምትውድህ። እንደውም ዛሬ በሴትነት አቅሞ ያቀረበችልን ፍቅር እንድትቀበላት ነው ፈልገው

ከዚህ በፊት ብዙ ነገር አድርገናል። አንተ ፍቅር፣ አንተም ብዙ መስዋዕትነት ከፍላል። ስለዚህ ማትከበርበት ቦታ እንድትሆን አልፈልግም። ተነጋጋና፣ ይህ ነገር መጀመሪያ አንተ ታውቅ ነበር ሲጀመር። ማውቀው አሁን ነው፣ ሁሉንም ነገር ማውቀው አሁን ነው። ግን ደግሞ እንዲሁ የሆነ ነገር ማድረግ ነው አንፈልግ አይደለም። በቃ ይበቃል። ብዙ መስዋዕት ከፍለሃል። ይሄን እናውቃለሁ፣ ብዙዎቻችን እናውቃለን። ግን እየተጎዳ ነው። እየተ እንደተጎዳ ግን ማንም እያወቀል የለም። አብርሃም ብዙ ስሜትህን አካፍለኛል፣ ግን ደግሞ አሁን ይበቃል። ገብቷል ነገር ነው የፈለከውን ነገር ማለት ትችላለህ። ቢያንስ ተረጋጋ። ይሄን ያህል ማፍቀር፣ ይሄን ያህል መውደድ ኃጢያት ነው አብርሽ። ያለውን ነገር መናገር አትችልም አንተ የራስን ስሜት መግለጽ አትችልም። ለምን ሁሉንም ነገር